ላም ቤተሰብ እንዴት ናችሁ ደህና ናችሁ አለች ወይ እንግዲህ ማለት ነው የዛሬ ጠዋት እንግዲህ የሆነ እንትን የሆነ ፖስቼ ነበረ እና ያው ኦዲንሶቼ ብዙዎቹ ኦዲንሶቼ ስላልወደዳችሁ ቪዲዮ እንደልቸዋለሁ ማለት ነው የኔ ውዶች ማለት ነው እና ያው እኔ ሩታ እንዲከፋት አልፈልግም ነገር ግን ማለት ነው እኔ የምላችሁ አሁን እንግዲህ ዳኒ እንደሚመለስ እርግጠኛ ነኝ ታውቃላችሁ አሁን ማለት ነው በቃ ለሷ ብዬ ቢዛ አቃጠልኩ ምናምን እያለ አሁን ማለት ነው ተደውሎለታል እንግዲህ አብሮ ነው የመጡት። ነገር ግን ማለት ነው የሌለ ጨዋታ ነው ዳኒ የሚጫወተው ማለት ነውና በፍጹም ትኬቱን አሳጥሮ ሊሄድ አይችልም ኢትዮጵያ ማለት ነው። ስለዚህ ማለት ነው ቤተሰብ እና አሁን ዳኒ እንግዲህ ፅጌ ተለውሎለታል። ፅጌ ክኖረስ ገዝታ ገብታለች ምናምን ተብሎ ማለት ነውእና ዳኒ ይመጣል ከዛ እንግዲህ ይሄ ድራማ እንግዲህ እስከ አዲስ አበባ ድረስ ከሻንጣቸው ውስጥ ገብቶ እንደሚሄድ ተስፋ አደርጋለሁ። ነገር ግን ሙሽሮቹ ትንሽ ቢያጣጥሙ ትንሽ ራሳቸው ጊዜ ቢሰጡ ምን አለበት? ሌሊት እየተነሳችሁ ከነ ቢጃማችሁ እንዴ ሰው ሻወራ ይግባ እንዴ ይሳቅ ከነ ሳሙ ነው ይሮጣል። ቆይ እንዴ እናንተ ምንድን ነው የምታስቡት? ነው የሚለው ማለት ነው። ሲቀጥሉ ምን እንዴት ነው በድንገት ካሜራ ታመጡና በድንገት እንዴት ነው የሚቀረጹ? ይሳቅ ግን ፊት ለዋህ ደፍተህ እንኳን መሮጥ አቅቶት ተወድሮ ቆይ ከነሳም ነው የሚሮጠው፣ ማለት ነው። እና ኔ ግርም ነው የምትሉ የምሬን ነው። እና ማለት ነው ድራማ ብዙም አይጥምም ብዙም ማለት ነው። ስለዚህ ሌላ ድራማ ቢጀምሩ አሪፍ ነው። ገባቸው አይደለ? ነገር ግን በዚህ ልክ ደሞ እንደዚህ መሆን ያስጠላል። ግን እነ አብሪሽና ሩታ ገና መልስ ካደረጉ እንኳን ሳምንት አልሆነም እንዴ። ሰው እኮ የሙሽራዎች እኮ ጊዜ አለኮ፣ ጫጉላ ጊዜ አላቸው፣ የሚዝናኑበት ጊዜ አለ። እናንተ እንዴ ትንሽ አይረፉ፣ ትንሽ አይጫወቱ፣ ትንሽ ራሳቸውን እንኳን እንዴ አብሪሽን ዩቲስ እንዴት ከስቶ እንጨት እንደሆነ ሩታም እንደዛ። እንዴ ራሳችሁን እስቲ ይመልሱ። የምር አረ በስማም እናንተ ለከ ማለት ነው። ለኛ ለመዳን ቀሞች ነው አረብ ሀገር የሚመቸን እንጂ እንደዚህ ሊዝናኑ ለመጣ ሰው አይመችም። የምሬን ነው አገራችሁ ይሻላችኋል። ወደ አገራችሁ ግቡ ቶሎ ብላችሁ ማለት ነው። እና በጣም ነው የከሱት ሙሽሮቹ ማለት ነው። በጣም ምንም አልተመቻቸውም እዚህ ዱባይ ሀገር ማለት ነው እና ግን የመዳን ቀሞች እንግዲህ ሩዝ ስለምንጠቀጠቅ ነው የሚመቸን እና ደግሞ ከቤት ብዙም ስለማንወጣ ምናምን በዛ ላይ ደግሞ ማለት ነው አገር ለሀገራችን ላይ ወጪ ምናምን የሆነ በቃ አገራችን ላይ ስንሆን እኛ ሀገራችን ላይ ስንሄድ ነው ገባችሁ አይደለ? ጭንቅላታችን ወጪ ያዞር እና ብራችን ጨርሰን ጠውቀን ምናምን እንመልሳለን። እና ነገር ግን መዳን ቤት ቁጭ ብላችሁ በቃ አይደል? ስራ ነው ስራ እንደሚከብድ እናውቃለን። ነገር ግን አለ አሳብ የለብን ሄጂ ሽንኩርት ልግዛ የለ ዘይት ልግዛ የለ ቲማቲም ልግዛ የለ አስቤዛ ልግዛ የለ። ምን አለብን ማለት ነው የምንሬ ነው ማለት የቤተሰብ ችግር ቢኖርብን ቤተሰብ መርዳት ቢኖርብን ሀሳብ ምናምን ብናስብም፣ ነገር ግን መድኃኒት ቤት እስካለን ድረስ ደግሞ ምንም የናክል ጭንቀት የለብንም ብዬ አስባለሁ። ስለዚህ እና ብርሽ ደግሞ አስቡት እንዴት እንደ ከሱ ማለት ነው በጣም በቃላቅ ምን እንጂ አስር ኪሎ ላይ ቀነሱት ነው የሚመስሉት በጣም ጠቁሮ በጣም ከስቶ እን በዚህ ልክ ነህ አልጠበቅኩም። ዱባይ መጥቶ እንደዚህ ይከሳሉ እንደዚህ ይጠቁራሉ ብዬ አላሰብኩም የምር። እና ስለዚህ ወደ ሀገራችሁ ግቡ። ምንም ብትፈጠር ምንም ብታደርጉ ድራማን ብትሰሩ ምንም ነገር ብታረጉ ማለት ነው ሀገራችሁ ይሻላችኋል። እዚህ የሰው ሀገር ነው፣ የሰው ሀገር ነው። የሆነ ነገር እንኳን ብትሆኑ ከዚህ ሀገር መውጣታችሁ ነው። አስቡ በራሳችሁ ትጸጸታላችሁ። ስለዚህ ወደ ሀገራችሁ ግቡ። ወደ ሀገራችሁ ይሻላችኋልና ዳኒ እንግዲህ ነገ ፓርት እንግዲህ ማን ቤት እንደሚለቀቅ አላቅም። እንግዲህ በሩ ልክ ሲከፈት እንግዲህ አቁመውታል ማለት ነው ቪዲዮን እና እና ቤተሰብ እንግዲህ ኦዲየንሶች እኛ ማለት ነው እንግዲህ ፈርዶብናል ፈርዶብናል፣ ምንታረጋላችሁ ብላችሁ ነው። በተረፈ የኔ ቤተሰብ ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ይብዛልኝ። ምንም አይነት የሚፈተፈት ነገር የለም እንግዲህ ማለት ነው። ሜሪ ግን ተረጋጊ እ ኤሌክትሪክ ለመያዝ እኮ ትንሽ ነው ቀራሽ ማለት ነው። ምንድን ነው ይዛ የገባችሁ ተናገሪ። እኔን ያየሁት እኔን በአይኔ ያየሁት ይሽ ምን ጫት መታወር ያለሽና ተረጋግተሽ እንትን በይ ማለት ነው። እንደዚህ አትበጂ ማለት ነው። ሰማሻ? ያው እናውቃለን እኮ ምን እንደምሰሩ። ድራማ ነው ምናምን ምናምን ነገር ግን እኛን ለማሳመን ደግሞ በዚህ ልክ መንጨፍጨፍ፣ የሆነ በቃ ያዙኝ ሊቀቁኝ ማለት አያስፈልግም። ረጋ ተብለውም እኮ ሰውን እኮ ስላበዳችሁ ምናምን አይደለም እኛን የምታሳምኑን እና ተረጋጉ። ተረጋጋ።